ትዳር፣ ሴትነት፣ የፍቅር ሱስና የውድቀት አዙሪት ሚስት በነበርኩባቸው የመጨረሻዎቹ ዓመታት በተለይም ትዳሬ ይዳን አይዳን ባለየበት የሽግግር ወቅት ተገቢ ባልሆኑ የፆታ የግንኙነት ንክኪዎች ውስጥ አልፍ ያለው። ወደ መለያየት እየተንደረደርን ከነበርንበት ሰሞን አስቀድሞ ጥቂት ገጠመኞችም እንደዚያው እንደውም ለተወሰነ ጊዜ እንደ ልክፍት በሆነ ደረጃ የፍቅር ስሜት ጡዘት ሱሰኛ ሆኜ ነበረ። ከነባር ሞራል አቋሜና ቀጥሎን ከደረስኩበት መንፈሳዊ መርህ በተቃራኒ በዚህ ወጥመድ ተይዤ ራሴን ደጋግሜ አገኘው ነበረም። ይህ በሌላ ቋንቋ እግዚአብሔር ባሰበልኝ እርሱን የመምሰል ጎዳና እንዳልጓዝ ጠላት በውድቀት አዙሪት ውስጥ ለአመታት ተጠፍሬ እንድቆይ ያደረገበትና የህይወቴን ፍሬያማነት የተጻረረበት ክፉ ስልቱ ነበርም። ጌታን እከተላለው ብዬ ከወሰንኩበት ጊዜ ጀምሮ የእውነተኛ ድህነት መሰረት የሆነውን ጸጋን በደንብ ሳልረዳም በፊት ፍላጎቴ ጌታን እንደ ቃሉ በፍጹም ልብና መሰጠት ለመታዘዝ ነበረ። በሚያስገርም ሁኔታ ወደ እምነት መንገድ ከመምጣቴ በፊት በዚህ ጉዳይ ብዙ ትግል አልነበረብኝም። በድንግልና ያገባው ከመጽሐፍ ቅዱስ መረዳት የተነሳም ባይሆን እውነተኛና ዘላለማዊ ፍቅር በወንድና በሴት መካከል ሊኖር እንደሚችል ከነበረኝ እምነት የዋህነትና ተስፋ የተነሳ ከአንድ ወንድ በላይ እርቃኔን አያኝም የሚል አቋም የነበረኝ ሴት ነኝ። ከመጀመሪያውም ለአቅመ ሔዋን ከደረስኩበት ጊዜ ጀምሮ የፍቅር አድናቂ የሚባሉ ሰዎች አይነት ነበርኩ። የፍቅርን ስሜት የምወድና የምፈልግም ነበርኩ። ሆኖም ግን አካላዊ ወደ ሆኑ ግንኙነት ለመግባት የማልደፈርና የምጠነቀቅ ነበርኩም። እስከ ኋለኞቹ ዓመታት ድረስ በግል የሀሳብ ምልልሴና በቅርቤ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት የነበርኩ ሳሎን እንደማልቀር ተናግሬ ያውቃለሁ። በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስን ሰው በፍቅር ስሜት ውስጥ ስናውቅ ያለውን አስማጭ ጊዜያዊ ደስታ ያለ ልክ ወደው ነበረ። አዲስ ዓለም በመተዋወቅ ውስጥ ያለውን የአሳሽ ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። ጭንቁ አሰሳውን አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ውጭ ግልጸኝነት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ የዓለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር። እወድ የነበረው ራሱን መውደድን ስለነበርም አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ። ውስጤ ለጓጓለት ስሜት ሲል ካክቦና ኳኩሎ የተቀበለው ሰው ስሜቱ በረገበ ጊዜ እርቃኑ ይገለጥና ከዚያ ሰው ጋር የሚያስቀጥለኝ አቅም አጣለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤን እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፈንታ ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግሜ የፍቅርን ስሜት ከፍታና ዝቅታ ይቻለው ነገሩ የሚስኪኖችን ድካም፣ የጅል አፍቃሪዎችም አለማወቅ ነው። እንደኔ ደግሞ ከነርሱ አንዷ ነበርኩ። ከዚህ ድካም ከጌታ የተነሳ አርፌ ያለው የምልበት ወቅት ከመምጣቱ በፊት ረዘም ላለ ጊዜ አርፌ ቆየሁት። በትዳር ውስጥ በነበርኩባቸው የመጀመሪያዎቹ ዓመታት ነበረም የልጆቼ አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበሩኝ ጥቂት አጫጭር ግንኙነቶች ሁሉ የግንኙነቶቹ ጅማሪ ተቆጣጣሪና ፈጻሚም እኔ ነበርኩ። ላቃቸው እንዲህ ላለው ጨዋታ የተመቸ አልነበረም። ስሜታዊነት የራቀውና የሚያደርገውን ሁሉ አስቦና ወስኖ ያደርግ የነበረ ሰው በመሆኑ የሰጠውትን ገጸ ባህሪ ለመጫወት ፈቃደኛ አልነበረም። የሚፈልገውን የሚያውቅ አዎና አይ ያለው በማንኛውም ሰዓት ራሱን ለመሆንና እውነትን ለመናገር ፍርሃት የሌለበት በመሆኑ ላም ነው እንደምችል ተረዳውም። ከእርሱ በፊት እንደለመድኩትና ልነዳውና ቀላቅዬ የማስኬድ ምናባዊ ጡዘት ውስጥ ልጨምረው ባለመቻሌ እንደ ልማዴ በቅዠት ሳይሆን ከአክብሮት ጋር የእውነት እንደምወዱ ሆኖ ነበረ። ከዚህም የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድና ግንኙነትን በይፋ ለመጀመር የአመታት ጉዞን ፈሽቶ ነበረ። ከመቼው ይዞኝ ከመቼው እንደሚለቀኝ ግር ይለኝ የነበረውም የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግ ሁሉ ላደርገው የምችለው ሰው ባለመሆኑ ምክንያት በንፋስ ሳይወሰድ ቀረ። በተረጋጋ መንፈስና ጤነኛ በሆነ ሁኔታ ለጥቂት ጊዜያት አብረን ከቆየም በኋላ እንደ ሰው ሳይሆን እንደ ራሳችን ደጋሽም ተጋባዥም ዳሪም ተዳሪም ራሳችን በነበርንበት መንገድ ተጋባን። አብረን መኖር ከጀመርንበት በኋላ እውነተኛ መዋደድን ተዋወቅኩ። ብዙ የተለፋበትና እውነተኛ ፍቅር የነበረበት ትዳር በመለያየት መደምደሙ ያሳዝናል። ስለዚህ ያባሰብኩ ቁጥር እናቴ ከራሷ ሕይወት ጋር አያይዛ ልጅነት የሚጎዳውን ያህል ጠላት የማይጎዳ የምትለው አባባል ይታወሰኛል። እኔ የ21 ዓመት እርሱ ደግሞ የ23 ዓመት ወጣቶች እያለን ነበር የተጋባ ነው። ልጅነታችንና አመፀኝነታችን ለረጅም ዓመታት ትዳር የሚባለውን ተቋም በአግባቡ እንዲሰራ ያደረግነው ተሞክሮ ከታላላቆቻችን በመውሰድ ለጋብቻችን አስተማማኝ መሰረትን በእውቀት እንዳንጥል ምክንያት ነበረ። ሁለታችንም ባህላውያን ያልነበርንና ባህላዊ ናቸው ብለን ለምናስባቸውም ሰዎች የጋራ ንቀት የሚሰማን ነበርን። ከዚህም የተነሳ ከእርሱ ልንማር እንችል የነበረውን የጋብቻ ጥበብ መማር ሳንችል ቀርተናል። ምንም አይነት ባህላዊ ይዘት በሌለው መንገድና እንደውም ባህልና ማህበረሰባችን ከፍ አድርጎ የያዘውን ልማድ ተግባሪ የመሆን ግዴታ እንደሌለብን ለማሳየት በተለምዶ ሚስቲቱ ነጭ ሙሽራው ጥቁር በሚለብስበት አይነት ዝግጅት እኔ ጥቁር እርሱ ደግሞ ነጭ ለብሶ ተጋባን። ከላይ እንደጠቀስኩት አንድም ተጋባዥ አልነበረም። ምስክርም ካለ እግዚአብሔር ብቻ ነበረ። ለጋብቻችንም ማረጋገጫ ሕጋዊ ፍርርም አልነበረንም። አላቸውን የማያምኑ ፍቅር የማያውቁ ሰዎች ልምምድ እንደሆነ በጋራ አስበንና ንቀንተው ነው። በቃ ባህላዊ ነገር ላይ በአንድ ልብ አመጽን የአስኬዳል ያስኬዳል ባልነው መንገድ ትዳርን ጀመር ነው። ሰው የሚያደርገውን ሁሉ ያለ ጥያቄ የሚያደርጉ ወጣቶች አለመሆናችንን ብንወደውም በአንዳንዱ ነገር ብዙሃኑን ብንመስል የምናተርፍበት ብዙ እንዳለ አስተውለን ቢሆን ኖሮ መልካም ነበር እላለሁ። ይህና ፈጥነን ብስለት ያልደረስባቸው ሌሎች የህይወት አቅጣጫዎች የፈጠሩት መጎዳዳት እንጂ አለመዋደድ ለመለያየታችን ምክንያት አልነበረም። ላቃቸውን ካወቅኩና አብሬው በትዳር መኖር ከጀመርኩ በኋላ ለኢየሱስ ትምህርት እስከወሰድኩበት ጊዜ ድረስ የጊዜው አምላኮቼ ኪነጥበብና ራሱ ላቃቸው ነበሩ። ከኢየሱስ ትምህርት ጋር በተዋወቅኩ ጊዜ ጌታ ቦታውን ወሰደ። ትኩረቴም በእርሱ ተወሰደ። በሚያሳዝን ሁኔታ በዚያ የመንፈሳዊ ለውጥ ውስጥ ሳልፍ ባሌ በተመሳሳይ ጉዞ ውስጥ አብረውኝ ከነበሩት ጋር ይሆን ጀመረም። ፍጹም መያያዝ የነበረው የኔና የላቃቸው ግንኙነት መጠነኛ ክፍተት ተፈጠረበት። በግንኙነታችን መካከል የተለመደ የነበረው እንደ ፈጠራ ባለሙያነቴ ያስፈለገኝና እንደ በጓየው የነበረው የጊዜ ነጻነት አስፈላጊ ከሆነው በላይ ሊሆን ጀመረ ያኔ ነጻነቱ ስለተመቸኝና ወደፊት ሊፈጠር የሚችለውን ችግር ባለማወቄ በወቅቱ በወደውም አንድነታችን የጎዳና ርቀትን በመካከላችን የፈጠረ ነገር እንደሆነ እረዳለሁ ለባሌ የነበረኝ የተገለጠ ፍቅርና በባህሪ የታማኝና ግልጽ መሆኔ በግንኙነታችን ላይ የመጡት አይነት ችግሮች መቼ ይመጣሉ ብሎ የሚያስጠረጥር አልነበረም የድካሜ እንግልት የከፋ የሆነውና ስጠመድ ስታገል ሳመልጥና እና ሳገግም ያለውን ሂደት የደጋገምኩበት አዙሪት የናኘው ከእምነት አንጻር እንደ ልቤ እንደ ስጋዬ ፈቃድ እንዳልሆነ የሚገድበኝ ነገር ከመኖሩ ጋር ባለው ግጭትና የስሜት ትንቅንቅ ነበረ። ቀረብ ባሉ ዓመታትም እምነቴንና ማንነቴን በሚጨቁን ሁኔታ ተገቢ ያልሆነውን አድርጌ የማውቅባቸው አጋጣሚዎች ሁሉ መጨረሻቸው ክፉ ድብርት እንደነበር አስታውሳለሁ። ውይ ለዚህ ነው እንዴ ለሚያስብል ጨካኝ ቁጭት አሳልፎ የሚያጋልጥና በክስረት ስሜት ለሚዋጋ ፍጻሜ አሳልፎ የሚሰጥ ድካም ነበረ። ነገሩ ይሰጠኝ ከነበረው ጊዜያዊ ደስታ ይለቅ ሲያልፍ የሚሰማኝ ጥልቅ ጸጸት እጅግ ብርቱና ችግሬ ምንድን ነው በሚል አስጨናቂ እንቆቅልሽ ውስጥ የሚጥለኝ ነበርም መዘዙና። በንክኪዎቹ ውስጥ የሚፈጠረው ብዙ የልብ መሰባበርም የራሱን ዋጋ የሚያስከፍል ነበር። ድንገት መጥቶ አለሜን አፈፍ ያረግ የነበረው ድካም ወረቱ ሲጨርስ ወይም መቀወሴ ለእውነተኛ ንስሐ ካበቃኝ በኋላ ቁጭቴን የከፋ የሚያደርገው ለጌታ ካለኝ ፍቅርና እርሱንም እንደ ቃሉ በእውነት ለመከተል ካለኝ መሻት ጋር በምንም አብሮ ሊሄድ የማይችል መሆኑ ነበረ። አይደለም ዝሙትን የመሰለ በገዛ ስጋ ላይ የሚደረግ ትልቅ ኃጢአት፣ በተለምዶ ቀላል ተደርጎ የሚቆጠሩና በድፍረት የምንለማመዳቸው ከመሆናቸው የተነሳ የእግዚአብሔር ቃል ያልከለከላቸው የሚመስሉትን ትንንሽ ስህተቶች እንኳን ሳይቀር ላለመፈጸም የምጠነቀቅ ሴት ነበርኩ። ጌታን ለመታዘዝም እንደደረስኩበት መረዳት ለራሴ የሚሆን ለልጆቼ ሳልሳሳ በኑሮዬ ዋጋን የምከፍል ነበርኩ። መቼም ቢሆን ያለ ወቀሳ መተላለፌን አቅልዬ ሁለት ሕይወትን በልበ ሙሉነት ስኖር አላስታውስም። ያን የሚሆን አሁን ከራሴም ሆነ ከሌሎች የኢየሱስ ተከታዮች የደቀ መዝሙርነት ማስረጃ በህይወት የመገለጥን አግባብነት አጥብቄ የማምንና ለዚህም የምተጋ የመተላለፍ ዝንባሌን በማስተውል ጊዜም በፍቅር ለመገሰጽ የማልፈራ ነኝ። በቀላሉ ከድካሚ መላቀቅ ግን የቻልኩ ሴት አልነበርኩም። እንደሆንኩ ከምረዳውና ሰዎች ምናት ብለው ከሚቀበሉኝ ሴት ማንነትና እምነት ጠበኛ የሆነውን ችግር ለመላቀቅ ነፃ የመውጣት ጸሎት ሊደረግልኝ ተሞክሮ ነበረ። የኔ የነፃ መውጣት ግን የሆነው በቅጽበት ሳይሆን በሂደት ነው። የማይቋረጠው የእግዚአብሔር እርዳታ እያለፈ የአንገላታኝ ከነበረ የወድቀት አዙሪት በአንዴ ሳይሆን በዓመታት ጉዞ ውስጥ እያስተማረና እያሳደገ ነፃ አውጥቶኛል። ለትዳሬ መፍረስ ምክንያት ከሆኑ ዋና ነገሮች ውስጥ አንዱ ይህ ድካሜ የፈጠረው ተደጋጋሚ ቀውስ ነው። ይህን ስል በየዕለቱ ፈጽመው የነበረ በደል ነበር ለማለት ሳይሆን ለተወሰኑ አመታት በየሆነ ጊዜ ከውድቀት ጋር ቀጠሮ ያለኝ ይመስል ደጋግሞ ያገኘኝ ድካም እንደነበረ ለመግለጽ ነው። ይሄ ድካም በብዙ ያጠፋውበት፣ ያፈርኩበትና የተጎዳውበት ድካም ነው። ነገር ግን በእኔ ሕይወት በዚህ ድካም የወደቅኩባቸው ገጠመኞች ባይኖሩ አዳኝ የሚያስፈልገኝ ምስኪን ሴት እንደሆንኩ ተገንዝቤ ከእግዚአብሔር ጸጋና ክርስቶስ በመስቀል ከሰራው ውጭ ምንም ልመካበት የምችል መልካምነት የሌለኝ ምስኪንና ጎስቋላ ሰው መሆኔን በመረዳት እውነተኛ እረፍትን ባገኘው ነበረም ወደ ውስጤ ለመመልከት ራሴ ለመፈተሽና በማንነት ላይ ተግቼ ለመስራት እንድሰጥ የሆነው በዋናነት ከዚህ ድካም ጋር ከገጠምኩት ግብግብ የተነሳ ነበረ። ሰው ሁሉ ይማር ዘንድ በወድቀቱ ይለፍ ማለት ተገቢ ባይሆንም እኔ እንደነበርኳት ሴት ላሉ ሌሎችን በውድቀታቸው ምክንያት ለሚንቁና ለሚጠየፉ ሰዎች እኛም እንደምናቃቸው ሰዎች ያሉ ደካሞችና ኃጢአተኞች መሆናችንን ለመረዳት ከውድቀት ውጭ መንገድ አይኖርም። ትምክህትም በተፈጥሮ ውድቀትን ያስከትላልና ባጠፋዋቸው ጥፋቶች ባልኮራም ከእነርሱ የተነሳ ስለ ራሴም ሆነ ስለ ሰው እንደማር ስላገኘሁት እድልና በመውደቅና በመነሳት ውስጥ ስለሆንኩት የተሻለ ሰው ግን ሁልጊዜም አመስጋኝ ነኝ። ስራው ይቀጥላል።